አሌይኩም ወራህመቱላ ወበረካቱ ድና፣ የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ደህና ነኝ። እዚህ ጋር የምታዩት ሶስት ኪሎ ሚጥሚጣና አስር ኪሎ በርበሪ በአንድ የተዘጋጀ ሲሆን ሶስት ኪሎ በርበሬ ደግሞ እዚህ ሽሮ ላይ እንዲጨመር ነው ያዘዘችኝ። አጠቃላይ አስራ ሶስት ኪሎ በርበሪ እና ሶስት ኪሎ ሚጥሚጣ ነው ማለት ነው። በርበሪ በሰባት መቶ ሰላሳ ብር ሂሳብ ነው የገዛሁላት። ሚጥሚጣ በሰባት መቶ ብር ነው የገዛሁላት ማለት ነው። እና ሽሮ ደግሞ አተር ሽምብራ ባቄላ ነው። አተርና ባቄላ በሁለት መቶ ሀምሳ ሲሆን ሽምብራ በሁለት መቶ ሀያ ብር ሂሳብ ነው የገዛሁላት። በጣም ቆንጆ ተደርጎ በርጥብ በደረቀውን ተደርጎ የተዘጋጀ ነው። እንዲሁም እዚጋ ደግሞ ቅቤ ያላት ቅቤ ሁለት ኪሎ ነው። ሁለት ኪሎ ቅቤ ተገዝቶ ገና ነው ሲረጋ ነው። ገና ትኩስ አሁን ነው የተነጠረው። በነገራችን ላሳያችኋለሁ። ይሄ ደግሞ የቅቤ ማንጠሪያ ቅመሙ ሳነጥር የተረፈኝ የእሷ ነው ማለት ነው። እና ይሄን ይመስላል። ማሻላ ተባርክማል። በጣም የሚያምር ጽድት ያለ ከለር ያለው ቆንጆ የሆነ ምጥን በርበሬና ሽሮ ነው እህት የያዘዘችኝ የአፍያ የጤና አላህ ያደርግላት እንሻላ ቅቤ ደግሞ የሁልጊዜም ቅቤ ያሳይቻችኋል፣ ግን ዛሬም እደግምላችኋል እና የቅቤውን እንትኑን ነው እንዲታወት የፈለግኩት መሻላ፣ እንጂ ገና ነው። ምክንያቱም ገና አረጋም። ሲቀመጥ ግን ሸካራ ይሆናል ማለት ነው። እና እንደዚህ የሆነ ሁለት ኪሎ ቅቤ ተነጥሮላታል። ከተነጠረ በኋላ ደግሞ ከቀዘቀዘ በኋላ ዛርጌዋሉ፣ ግን ገና አረጋም ይቺ የወጥ ማን ነው የቅቤ ቅመሟ ፈጭቼ የተረፈውን ይሄን የሚያክለውን ተጠቅሜው ይሄን ደግሞ የተረፈውን ያው ቋጥሬላን ነው። 28950 ብር ፈጄ ምጥን የሆነ ሽሮና በርበሬና ቅቤ ነው። ከወደዳችሁስ ደግሞ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱን። ሌሎቻችሁም ማዘዝ ለምትፈልጉ እዛዙ እንሻላ በጣም ቆንጆ ጽድት ያለ ሽሮ እና በርበሬ ነው እየተዘጋጀላት። እንደምታወት ከለሩ በጣም ያምራል። የተገዛላት ማለት ነው ሽሮ እንደነገር ኳችሁ ነው በነጭ ሽንኩርት፣ ዝንጅብል፣ ጭናዳም አዝማሪኖ እና በሶስት ኪሎ በርበሬው ተደልዞ ነው እንደዚህ የአማረ ከለር የሰጠን። እዚህም በተመሳሳይ በቀይ ሽንኩርት በዝንጅብል ነጭ ሽንኩርት እንኳ በሱ ነው የሚደረገው። ለሽ ለበርበሬ ለምን ስለሚያለዘው ቀይ ሽንኩርት ግን ብዛት ይላል ዝንጅብልም አዝማሪኖ እርጥብ ድንብላል ሁሉ ነገር ተደርጎ ተደልኮ ካደረ በኋላ ተሰጥቶ ደርቆ ነው እንግዲች እንደዚህ ያማረ ጽድት ያለ ሽሮና በርበሬ አዘጋጅተናል ቅቤያችንንም እንደዛው ማሻላ ተባረክ ለማን ለእህቴ ደግሞ ትወደዋለች ብዬ ተስፋ አደርጋለሁ በነገራችን ላይ በጓደኛዋ በኩል ነው የመጣችው የሚሄደው መሀል አምባ ነው ባለፈው ወደ ውጫሌ ልኬ ነበረ። ለጓደኛዋ በዛ ነው የመጣችው፣ እና እንደዚህ ያማረ ጽድት ያለ ሽሮና በርበሬ አዘጋጅችላት አለሁኝ። አላህ ስብን ወተዓላ የአፍያ የጤና ምግብ እንዳደርግላት ይሁል ጊዜ ዱዓየ ነው። ሰላማችሁ ይብዛ። አብራችሁን ቆዩ፣ ተከታተሉ። ሰላም አሌይኩም። ጀማአው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እዚጋ እንደምታዩት ሁለት ኪሎ ቅቤ ሄቴ እንዳነጠረላት ታዛኛለች። ኪሎ 800 ብር ነው ቅቤው ብቻ የሚገዛው ግን ሺ ሶስት መቶ ብርም ይሸጣል። ይሄ ቅቤ ማለት ነው። ምክንያቱም ለኛ የብዛት ዋጋ ስለምሰጠን ነው ልላችሁ ፈልጌ ነው። በጣም የሚያምር ንጹሕ የሆነ ቅቤ ነው። እጥደውና ቀስ ብሎ ይቀልጣል ማለት ነው። ከቀለጠ በኋላ ደግሞ የሚያስፈልገውን ግብአት አደርግበታለሁኝ። ይቺ የምስር የምትባለዋ ሴኔጋል ናት። በነገራችን ላይ አንድ ዶሮ የሚባለውን ሁልጊዜ የማነጥርበት ነው፣ ግን ሁለት ኪሎ ስለሆነ በቂው ስለሆነ ነው ሴኔጋሉ ይህን የተጠቀምኩት። በጣም የሚያምር ቆንጆ የሆነ ቅቤ ነው። ሀባይቢ እሺ፣ አብራችሁኝ ቆዩ እስከ መጨረሻው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ እንሻላ አብረን እናነጥራለን አብረን ቅቤያችንን ውፎ አድርገን እናነጥራለን። እና የመወዳችሁ እዚህ ጋር ለሁለት ኪሎ ቅቤ ማንጠሪያ ሲፈጭ ይበዛል፣ ግን የቀረውን መከለሻ ይሆናታል ይሄዳል ማለት ነው። እና እንደምታዩት ገውዝ አለ እዚህ ጋር እንደምታዩት ይሄ ኮረሪማ ተፈልፍሎ ነው። እዚህ ጋር ደግሞ ጥቁር አዝሙር ነው። እዚህ ጋር ደግሞ ሰባ ቅመም ነው። ይሄ ከሴ ነው። እዚህ ጋር ደግሞ አብሽ ነው። ይሄ ደግሞ አድራሳ በሶ ብላ ያው በርጥቡም ስለሚገባበት። እዚህ ጋር ደግሞ ዝንጅብል ነው። ዝንጅብሉን አጥበን ፈቅፍቀን ነው የምናረገው። እዚህ ጋር ደግሞ ሶስት ራስ ቀይ ሽንኩርት ነው ማለት ነው። ዝንጅብሉን ጨምሮ እዚህ ጋር የምታውት ቅመም 750 ብር ነው የተገዛው ማለት ነው። እና እነዚህ ሞቅ ሞቅ እናረጋቸው እና ያው ለቅቤያችን ማንጠሪያ የምንጠቀመው ነው ማለት ነው። እንደነገርኳችሁ ቅቤ ሲነጠር ብዙ ሰው የተለያየ እንትን ሊኖረው ይችላል። ያው አንጉረው ምናምን ነግሬያቸዋለሁ ከዚህ ቀደምም ዝሮ ዝሮ እነዚህን ቅመሞች እንፈጫቸዋለን ማለት ነው። ከፈጨን በኋላ ኮሰረቱን አንፈጨውም። ከላይ ነው ዝም ብለን የምናደርገው። የምንፈጨው ሌሎቹን ቅመም ነው እየችሁታ። እነዚህም በሙሉ እንትን እንላቸዋለን። ይሄንንም ደግሞ ዘፍዝፈን እንፈቀፍቀዋለን። ይሄንንም እንፈቀፍቀዋለን ፈቅፍቀን ነው የምናደርገው ማለት ነው። ቅቤው ግን ያው ታጥዷል በደንብ መቅለጥ አለበት፣ እና እንደዛ ነው። እርዳው ከራሴ ቤት የተፈጨ እርድ ስላለኝ አረግላታለሁ ማለት ነው። እና ይህን ይመስላል። ማሻላ ተባረክ ረህማን። የምትፈልጉ ማዘዝ ትችላላችሁ ማለት ነው። እዛ ሞቅ ሞቅ ካረግ ነው በኋላ ይሄንን ይመስላል። ገውዙን እንደዚህ እንደምታዩት ተፈልፍሏል። ይሄ ተፈልፍሎ ነው አያችሁተው። ውስጡ ይሄ ነው። ከላይ የነበረው ቆዳ ደግሞ ይሄ ነው። አያችሁታ ይሄን እንፈጨዋለን። አሁን ማለት ነው እንፈጨዋለን። በደንብ አናለውም፣ ሸከር አድርገን እንፈጨዋለን። ካስፈልግ ከተረፈ ለሷ ደግሜ ፈጭላታለሁ ማለት ነው። እዚህ መፍጨች ላይ አድርገናል። ቅመሙን እንደምታዩት እንፈጨዋለን። አያችሁ እንደዚህ ፈይተነዋል። ምን እናረጋለን መሰላችሁ? እንደዚህ ከሆነ በኋላ እኔ የሚበቃኝን ያክል ለሁለት ኪሎ ቅቤው ጠቀምና መከለሻ ይሆናታል። ምንም ችግር የለውም ማለት ነው። ያ ቅመማችን በዚህ መልኩ ተፈይቷል። ዝንጅብል እናንተናችንን ደግሞ እንደዚህ ልጠነዋል ማለት ነው። ከዛም ፈቀፍቀዋለን። ይት እንግዲህ ቀይ ሽንኩርታችንን ፈቅፍቀናል፣ ዝንጅብሉን ፈቅፍቀነዋል። ይህም ቅመሙ ነው ወይም ደግሞ በሰው ብላ ነው ማለት ነው። እርጥቡ በጣም ቆንጆ ነው። ዝንጅብልና ሽንኩርታችንም አለ። እርጥብ ቅመሞችን መጀመሪያ እንጨመራለን። እሱም እየፈላ ነው፣ ላሳያችሁ

ሽታ ሲጣፍጥ ይሄው አከዛ፣ ከዛ ወስዳችሁ ፍል አይይች፣ ወስዳችሁ ንጋቻችሁ ላይ ታደርጓታላችሁ። አጣጥናናታል። አሁን ከፍተን እናየውና እንጨብት። ማሻአላህ ቢስሚላህ፣ በደንብ በደንብ በደንብ በስባል ማለት ነው። አይይች፣ ይሄ ምን አደረግኩበት? ቀይ ሽንኩርቱን እና ስሙን ጥሩልኝ። ላሁን ሰልስ ሰሊቫል መሀመድ አጥበስክስክ ንጅቡ ቀይ ሽንኩርቱን አደርገኩት ማለት ነው። ከዛ ኮሰረቱን አደርገዋለሁ። ከዛ ኮሰረታችንን አደርገናል። አሁን በዚህ በደንብ እሳት ይምታው ማለት ነው። ከዚያ ደረቅ ቅመማችንን እናደርጋለን። የሚበቃውን ያክል ማለት ነው እና እናየዋለን ማለት ነው። ማሻላ ተባርኩነ ከደንብ እየበሰለ ነው። በሶጉላ እና ከሴ ዝንጅብልና ቀይ ሽንኩርት ካለው ማለት ነው። ይሄ እንደዚህ በደንብ እንትንስል ሽታው ያው ቅቤ ሽታ ታቃላችሁ። ኮሮሪማና ከሴ ነው አብዛኛው የሚቀይረው ማለት ነው። ከሴና ኮሮሪማ ብቻም ተደርጎ ይነጠራል ማለት ነው

ሁለት ኪሎ ስለሆነ ብዙ አይነ ይቺ ይህቲ ሀቅ ናት ማለት ነው። ያሱሳን ደግሜ ይፈጭና ትንሽ ላም አረገዋለሁም ባይለምም ደግሞ ምንም ችግር የለምን። የወጥ ቅመም እንደዚህ ከሰራችሁ የምታረጓት ይች ናት። በቃ የማንኪያ ግማሽ ናት፣ ሙሉ ለሙሉ አይደረግም እና ማሻላ ተባረክ ረህማን በስምላ። አሁን በቃ ትንሽ ቆይተን ተክተክ ይበልና እናጠለዋለን። ትንሽ ተክተክ ይበልና እናጠለዋለን። እዩት መልሰን አልመን ፈጨነው ማለት ነው። የቅድሞ ሸካራ ነው አይደለም። አሁን አላም ነበ ለወጥ አንድ ሆናት ነው ለወጥ ይሆናል። ይሄ ቅመሟን ይህችን የምታክል ለሁለት ኪሎ ተጠቀምኩኝ። ይህች ደግሞ የተረፈችዋን በቃ የራሷ ናት ማለት ነው እና የሚወዳቸው አያችሁታ። እንደዚህ በደንብ መብሰል አለበት። አሁን ይሄ ጥቁር ይመስላችኋል አይደለ? ሲጠለል ከለሩ በጣም ነው የሚያምረው። ቅመሙን መጠነኛ ነው ያደረኩበት። በደንብ ደግሞ መብሰል አለበት ቅቤ ካልበሰለ ቆንጆ አይሆንም። አያችሁት፣ ይህ ማሻአላህ ተባረክ ረህማን፣ ማሻአላህ ተባረክ ረህማን። አሁን እናጠፋዋለንና ወደ ዳር እናደርገዋለን። አሁን ዳር አውጥቼው ነው እንደዚህ የሚንተከተለው።